ማንን ላስገባላችሁ? ቤተሰቦች በእናታችሁ ታብታሙን በደምብ ሰው ብዙ ሰው ጋር የማን ነው እዚህ ጋር ሰርች በ አሁን ላይ ገባ ይችላል እኮ ነው። አትገባም በላቸው። የለሊ ሰው ነች። አንዴ ላይ ሶስት ሰዓት ደውለን ሙቪ

መሳሪያው ግን እንዴት ነው? ኮሚኒቲ ገለ በላችሁ ይላል። በመስ ኮምቦ ቆይ ቆይ ቆይ አንድ ጌምነን እንጫወት ነው አባት አንድ ይተወጣልን እ? ቤላ ቤላ አንድ ይወጣልን፣ ጌምነን እንጫወት ነው። ይቅርታ አድርግልና በኋላ እንገናኝ አባቢ እ

እኔ አላቅም፣ ቤተሰቦች እኔ ምን አውቄ? ካልሲ ይረ ካልሲ ይሰራ ኮምፒውተር ለምን ነግቶ ሲጀመር አስገባለሁ መስሎኝ ነው ከአንተ ጋር የእንትን መስሎኝ ነበር ስ አክሴፕት ያልኩት። ምን አስነካ እኔ ልክ ለአንተ እባክሽ፣ በግሜ ነካክቼ ነው። እሺ ላኪልኝ ነው፣ ኖርማል ጌም አረ፣ በእናትህ እኔ ግራ ገብቶኝ እኮ ነው። ያኛው ጌም ምንድን ነው? ለእናንተ መደበሪያ ነው እንዲህ የከፈቱት? ኮምፒውተር፣ ልጄ ላሸንፎ ነው ዛሬ። አቀጣት። በስንት ነው? በሁለት